ዳኒ ምንድን ነው ሀይሚን ያደረካት ትናንት አንተ ጋር እንደመጣች ሀይሚ ወደ ቤት አልተመለሰችም ምንድን ነው ያደረካት ማለት ነው እና ዳኒ በህግ መጠየቅ አለበት ማለት ነው ለምን ትናንት ሀይሚ ብሩክን የብሩክን የክሱን ሁኔታ እንዲያቋርጥና በሽማግሌ እንዲጨርሱት ነበረ ቤት ሄዳ አልታናገር የነበረችው ሀይሚ ግን ከዳኒ ቤት ወጥታ አልተመለሰችም ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን። ያው እንደምታውቁት ነው። ትናንት አይታችኋል ብዬ አስባሉ። በጣም ብዙ ሰዎች ለምን ታያላችሁ ትከታተላታላችሁ ብዬ አስባሉ። የሀይሚና የብሩክ አድናቂዎች፣ እኔን የምትከተሉኝ ብዙ ጊዜ የሀይሚና የብሩክ አድናቂዎች ነኝ ነኝና ለዚህ እኔ የሀይሚ ጭንቀት ያስጨንቀኛል። የሀይሚ ደስታ ደስታዬ ነው። ኤቭሪቲንግ ስለ ሀይሚና ስለ ብሩክ የሚመለከታ የሚሆነው ነገር ሁሉ እኔን ይመለከታል ማለት ነው። ለምን ስለምወዳቸውና እነሱን ሆኜ ስለምሰራ ማለት ነው። ሲቀጥል፣ ትናንት ሶሲ ሀይሚጋ ሄዳ ነበረ። ያው ሀይሚጋ ሳይሆን፣ ባሏን ፍቅረኛዋ እንድጠይቃል ነበረ ማለት ነው። ምንድን ነበረ፣ ማንም ሰው የጣሉበትን ሲያነሱበት አይወድም ማለ ያገሬ ሰው። ሲጀመር፣ ሀይሚ የጣልሽ የጣለችብሽን ነገር አይደለም ያነሳችብሽ። ሲቀጥል ደግሞ ሀይሚ እንኳ አንቺ እንደዛ እንደት የተናገርሽን ያህል ማለት ነው አንቺ ከብሩ ጋር እንኳን ስሰሪ ሀይሚ እንደዛ አልተወረገረገችም እንደዛ አልተናገረችም፣ ማለት ነው ምናምን ቅብርጥ ስዬ ምናምን ጸጉራን እያሻሻት ምናምን ብለሽ መናገር እንኳን የለብሽም። አንቺ እንደምታስበው አይደለም ነገሮቹ ሁሉ። ወይ ኢማጂን ሌላ ነገር በቃ ሀይሚና ዳኒ ብቻ ስለተቀራረቡ ተቀራረቡ ስለ እንትን ስለተባሉ ምንም ነገር ወደ ሌላ ነገር ይፈጠራል ብለሽ የምታስበው ነገር ከአይምሮሽ አስወጪ ማለት ነው። ለምን አይምሮሽ መቀበል ያለበትን ነገር ነው የሚቀበለው ማለት ነው። ዳኒና ሀይሚ ጥሩ ነገር አላቸው ብለሽ ካሰብሽ ፍቅረኛ ማችሁ ያን ነገር ሁሉ ጊዜ ኤቭሪዴ የሚነግርሽ አይምሮች ማለት ነው። ግን ምንም ነገር የላቸውም ካልሽ እንደዛ ነው የሚነግርሽ ማለት። ሲቀጥል እኔ ስለሱ አይደለም። ለምን እኔ አንችንሽ ጓደኛሽንም ፍቅረኛሽንም በንብ መያዝ ያለብሽ ማድረጉ ያለብሽ መንገድ፣ በምን እንደተጣላችሁ ሌላም ችግር ሊኖርባችሁ ይችላል አላቅም። ነገር ግን ትናንት ሀይሚ ዳኒን ከጠየቀች በኋላ ወዴነ የሄደችው ወደ ቤት አልገባችም አልተመለሰችም። ምንድን ነው ያደረጋት? ይሄኛውን ነገር እንድታሰቡበት ነው። ለምን አንደኛ ወይ አንቺን ልጅቷ ያልሆነ ነገር እንዳትሆን ለምን፣ ባለፈው እሷ ሲደርስባት የደረሰባትን ስሜት ስለምታውቀው በዛ አስባሽ የሆነ ነገር እንዳትሆን ነው የምንፈልገው ማለት ነው። ለምን ምንም አይነት ነገር እየሰማንም አይደለም እያየንም አይደለም ማለት ነው። ለምን ምን እንዳደረጋት ምን ምን እንደሆነች የምናውቀው ምንም ነገር የለም ማለት ነው። ለምን አብሮ ነው። ብቻቸውን ቤት ያገኘሻቸው ብቻቸውን ስልሽ ወይ እየተጫወቱ ወይ እየተላፉ ምናምን አይደለም። እኔ ግን ሳየው እንደማየው እንዳየውት ከሆነ እንደተረዳው ከሆኑ ሶፋ ላይ ቁጭ ብለው እያወሩ ነው የሚመስለው ማለት ነው። ለምን እሷ እዛ ጋር ቁጭ ብላለች። ጀርባዋን ሰታ ነበር ስትገባ እንዳጋጣሚ ነበር። ሲቀጥል የሆነ ነገር እንኳን አላቸው ቢባል በር ይቆለፍ ነበር። ገባሽ አይደል? በሩን ይዘጉት ነበረ። ይቆለፋል አላቸው ቢባል በድብቅ ግንኙነት አላቸው፣ አሁን ላይ ግንኙነት ጀምረዋል ምናምን ቢባል ማለት ነው፣ ያ ይቆለፍ ነበረ። ማንም ሰው የሚያደርገው ነገር ነው። ሲቀጥል ስታያት ሃይሚን ምንም ያህል የበጣም የመደንገጥ የምናምን ነገር የለባትም ማለት ነው። ከእሷ ይልቅ ፍቅረኛሽን የደነገጠው በጣም ለምን? ሃይሚን ይፈልጋታል ማለት ነው ሀይሚን ይፈልጋታል። ዳኒ ሀይሚን ይፈልጋታል። ብሩክ ያለው ነገር የመጣ ማለት ነው። ሀይሚን ይፈልጋታል። ለምን ከሀይሚ የበለጠ በጣም ድንግጥ ያለው? እሷ ምንም አላለችም። እኔ ሊሄድላችሁ እናንተ እንድትጫወቱ ምናምን ያለችው ማለት ነው። ግን ኧረ እኔ እወጣላችኋለሁ ምናምን ብለሽ ያልሆነ ነገር አንቺ ብን ብለሽ ወጣሽ። ሲጀመር በቃ አመሰግናለሁ እግዚአብሔር ስለ ምናምን ስለ አንቺ አመሰግናለሁ ምናምን አይባል አልሽ? ልጅቷ እኮ ምንም አላደረገችም። ምንም ባላደረገችው ነገር ነው ስም እየሰጠሻት ያለው። ሲቀጥል ልጅቷ ወዴት ነው የሄደችው? ወዴት ነው የገባችው? ምንድን ነው ያደረጋት? ወዴት ነው የእንትን ያላት ማለት ነው። ለምን ይህን ነገር እኛ እንደ ሚዲያ ሰው መጠየቅ አለብን። ለምን ሀይሜ አልተመለሰችም? ከቤት ወደ ቤት አልተመለሰችም። ወዴት ነው? የት ነው ያደረጋት? ወይን ስለሚፈልጋት በግድ ያልሆነ ነገር ሊያደርግባት ፈልጎ ነው ወይስ ምንድን ነው ዳኒ? ወይንስ ሮዛ ሶሲ ምን አርግታት ነው? ሀይሚን በተቻላችሁ አቅም የሀይሚ ሀይሚ ወዴት እንደሄደች፣ ሀይሚ ምን ውስጥ እንደገባች በተቻላችሁ አቅም ማጣራት አለባችሁ። ማጣራት ያለባችሁ ነገር ማለት ለምን ሲጀመር ሀይሚን የዛ ቤት ስቲል የተገኘችበት ምክንያት ስለ ብሩክ ልታናግረው ስለ ብሩክ ስላችሁ ያው ክስ ላይ ክስ ቤት እንደሄደ ምናምን መክሰስ እንደሚፈልግ ኖሮ፣ እኔ አንድ ሰው ክስ ከመሰረተበት ግዴታ መጥሪያ ሰቶት ያ ሰው ፍርድ ቤት ፖሊስ ጣቢያ ይቀርብና ቃሉን ይሰጣል ማለት ነው፣ ያላቸው ንግግር ማለት ነው። ኦረ ክስ ከተመሰረተበት ማጥሪያ ይሰጠውና ፍርድ ቤት ይቀጥራል። በቀጠሮ ቀን ይታሰራሉ ማለት ነው ብሩኬ ማለት ነው። እኔ የሚመስለኝ ሀይሚ ያን ነገር ለዳኒ እየለመነችው ነው ወይ አይቻልም ምናምን ብሏት፣ አይ እኔ ሀይሜ ጥርሴም ስለተጎዳ ጉዳት ስለደረሰብኝ በቃ ለዛ እኔ ምንም ነገር ክሱን አላቆማሽ። ያ ነገር ደግሞ እዛ ሆና ብሩክ ብቻቸውን ስላያት ለእሷ ክብሯን ወይ ዝቅ የሚያደርግባት ነገር ሆኖ ባት በዛው ጠፍታ ሊሆን ይችላል፣ ወይስ ምንድን ነው? ለምን እንደሆነ ታውቃላችሁ? በፊት ላይ እኔ አንዳንድ ጊዜ እንደዚህ ምናምን ሆና ቪዲዮ ምናምን ፖስታ ምናምን ጭር ወይ ፌስቡክ ወይ ፌስቡክ እንኳን አላውቅም ወይ ቲክቶክ ላይ ወይ ኢንስታግራም ላይ ስቶሪ ታደርጋለች። ሀይሚ በጣም ስቶሪ ታደርጋለች። ቀን በቀን ሆና ሌላ ቀን ዛሬ ስቶሪ ምንም አላደረገችም። ብሩኬም አላደረገም እሷም አላደረገችም እንጂ በቃ ወይ በቃ የሆነ ደስ ነገር በቃ ዛሬ ወይ ጥቅስ ነገር ወይ እሷን የሚመለከታት ወይ እሷ ላይ በሆነው ነገር ምናምን ጥቅስ ታደርጋለች ወይ የሆነ ሰው ለመናገር ምናምን ጥቅስ ታደርጋለች። ማለት ግን ዛሬ ምንም አይነት ነገር ጥቅስ የማለጠፈችው ምንም አይነት ስቶሪ የሚያደረገችው ነገር የለም። ሀይሚ ምንድነው የሆነችው? ምንድን ያደረግካት ዳኒ? ምንድን የተፈጠረው ብላ ወጥተን ለሚዲያ ተናገር ያደረካትን ነገር። ከሱንም ማቆም ከፈለግ ካቆም ማቆም ካልፈለግ ደግሞ በሽማግሌ እያዘ ምንም ነገር ችግር የሉም። ካሳ ነው ካሳ ከፈለግ ብሩክ ያደረግላ ጥርስ ከወለቀ ሲጀመር ብሬስ ነው ያለው ክፍት ምንድን ወይ ወይ የሽቦን ብር ይከፍልልሃል። ሌላ የሚባል ነገር ሲጀመር እሱም በጸባይ ከሆነ ነው እንጂ እንደዚህ ቡር ቡር ብላለሁ ብለህ ካፈን ከፍታለሁ ብለህ ክሳሁን አይደለም። ለምን የሰው ልጅ ስነምግባር የሚባል ነገር አለ ማለት ነው። መልካም ንግግር ብዙ ነገሮችን ትቀይራለች። ብዙ ነገር ይለውጣል ማለት ነው፣ መልካም ንግግር ማለት ነው። እና ዳኒ ፕሊስ ፕሊስ ፕሊስ ፕሊስ ስለ ሀይሚ ብለክ የት እንዳደረካት ምንድን ነው ያደረካት? ወዴት ውስጥ ገብታኑ ልጅቷ ድምጻ እየጣፈው ብሩክም ሲደውላ ስልክ እያነሳች አይደለም። ኤቭሪቲንግ በኋላ ያልሆነ ነገር ውስጥ ሳይፈጠር ምን ሳይል ነገሮችን ቶሎ ብለህ ማስተካከል ሞክር ማለት ነው። ያደረግባት ቦታ ላይ ሀይሚን አምጣ። ምን ሊል ያደረካት? እሷ የመጣችው ልጠይቅህ እንደ ማንኛውም ሰው አክብራክ ብሩክ ያለውን ነገር ልታናግርህን የመጣችው አንተ ግን በሌላ ነገር የምታስብ ከሆነ ሲሪየስሊ እኛ እንፋታክም የሀይሚ ደጋፊዎችና እና የሀይሚ አድናቂዎች እኛ እንፋታክም ማለት ነው። ለምን ያለውን ነገር እርምጃ እያደረግክ ነው ሲጀመር ማለት ነው። እሷ ለዛም አክብርሃኑ ቤተ የመታ ያናገረች ማለት ነው። እንደ ማንኛውም ሰው ውጭ ወት ካፌ ምናምን ቀጥራ ማውራት አቅቷት አይደለም ግን፣ ያው አንደኛ ፍቅረኛዋን የመታክ ሁለተኛ ደግሞ በሷም ቸልተኝነት በምንም ሁኔታ ነገሮች ተበላሽቷል። ያን ነገር ለማስተካከል ነው ቤትክ የመጣችው ከዛ በኋላ ግን ከዛ ወታ